እናገራለሁ መርፌ ከሚል ሰው ጋር በምንድን ነው የምትግባቢ? ማለት ባለፈውን ኦዞምፒክ ምናምን ስለመንጃ ላይ እያወረውላቸው ነበራል። ኦ የመርፌ ሰርጀሪ ተሰርተች ነው ይሻሉ ከዚ ጋር ማህበረሰብ ጋር እንደምትግባቢ ደደቦች እኮ ከነዚህ ጋር በምንድን ነው የምትግባቢ? ምን አይነት ሰርጀሪ የሚባለው ደግሞ እንትን ነው ይሄ ኢንጀክሽን የሚሰጥ ኢንጀክሽን ኢንጀክሽን ታቃላችሁ። ይሸጥ እሱንም አቅም ካለች ነው እያዳም የምትወስጁ። አንደኛ ነገር ኤክስፐንሲቭ ነው፣ ሁለተኛ ነገር ፎሎ ማድረግ ያለብሽ ነገሮች አሉ። ዝም ብለሽ እሱን በመውሰድ ብቻ አይደለም። ሄልቲ ነገር መብላት አለብሽ፣ ወቅ ማድረግ አለብሽ፣ ስፖርት መስራት አለብሽ። ዝም ብለሽ ብቻ ሱ ስለወስድ ሻቀምሽ። በሰርጀሪ ደግሞ በሰርጀሪ እንኳን እኔ ሁሌ ምላት ነገር ማለት መጀመሪያም እንዳልኳት ታቃላችሁ፣ የሰርጀሪ ምናምን ሲባል ቤት ታልኳት ብር ያለው ሰው ሰርጀሪ የሚሰራው ብለሽ መልሽ አትና፣ አይነው እንዳልተሰራሽ እኮ እናቃለን አትና ደጅ ገንዘብ ያለው ሰው ሰርጀሪ የሚሰራው አራት ነጥብ ዝግት ትበቅ። ፋይሉ ከተዘጋባችሁ ወዴት ሄዳላችሁ? ሰርጀሪ አሁን ለምሳሌ ከስቼ እመጣላችኋለሁ። አሁን እናቴ ትሙት ቤታ፣ ማክሲመም ከሁለት ወር ምናምን ሁለት ወር ሁለት ወር ማክሲመም ክስት ብይቀጭ ነው ይመጣ ነው። ከዛ ሰርጀሪ ስትሉኝ ኦፍኮርስ ነው የምላችሁ ኦፍኮርስ ስርት ብር ካለኝ ስርት ዲቦራ የተሰራ ሰው እኮ ገንዘብሽን ያው ሁሉ ገንዘብ አውጥተሽ ስቲል ቦርጭ እንዲዘርጥጥ ብዬ እንድቀመጥበት አይደለም ማለት ፍላት ነው። አዳዳ ከተሰሩ የሚሰሩት ግን አያቁም። አሁን ለምሳሌ ላይቦሴክሽን ምንድን ነው፣ ታሚታክ ምንድን ነው፣ ፋት ሪሙቭ፣ ይህ ሁሉ ብጠይቃቸው ምን እንደሆነ አያቅም። ገብቶሻል? አዎ፣ ምን እንደሆነ እኮ አያቁም። ሰርጀሪ ይላል። ምን አይነት እኮ ሰርጀሪ ብለሽ ብትጠይቂያቸው የሚያውቁ ነው። ስለዚህ ቢቤል ብትጠይቂያቸው አያውቁ። ሰው ያለውን ተከትሎ ይዘው የሚመት ታሚ ታክስቲያቸው አሁን ምግብ ነው የሚመስላቸው፣ አያውቁም። ሰው ለአታክ ለማድረግ መጀመሪያ ወቁ ነው። እኔ አሁን እግዚአብሔር ምስክሬ ነው። ምንእኔ ልንገራችሁ ከእኔ የሰው ንግግር ለቤታ ሁሌ ነው ምነግራት። ሁሌ ቤታ ምንድን ያልኩሽ፣ የሆነ ቀን እንደውም መሩኝ። ምንድን ያልኩሽ፣ ለዛ ሰው ሄድሽ ንገሩ ያልኩሽ ያ ነገር እንኳን አፕል ቢያደረግ አሁን ላይ ምንም ውችን ጥፍር ቆሻሻ ያክል አይቆጨኝም። ቢኮዝ ስታሳልፊ የሆነ የሚዲያውን ነገር በደንብ አርገሽ ጥንቅቅቅቅ አርገሽ ስታቂው ምንም እንደማይመጣ በደንብ አርገሽ ስታቂ ምን ትጀምሪያለሽ መሰለሽ መናቅ፣ ችላ ማለት። እኬ ለፍልፉ አንቺ። እዚ ጋር ላይቬን ከፍታለሁ። ጌሜን መጫወት ካለብኝ ጌሜን ተጫወቼ ገንዘቤን ሰርች እወጣለሁ። አለቀ ደቀቀ። እናንተ ስትለፈልፉ ብትሉ ብታሉ እኔ ጋር የሚመጡትን ሰዎች እስካልነካችሁብኝ ድረስ መሰራውን ሰርቼ የሰውን አልመኝም። የራሴ የኔ ያለው እንጀራ ይሻግታል እንጂ እንትናዩ ማንም አይበለው። ለእኔ ያለልኝን ሰርቼ ለእኔ ያለል የከፈተልኝን አግቼ ምን ብዬ ቀጥል ይወጣል። ከእናንተ ጋር መነዛነዝ መነጋገር ምናም ስለማልፈልግ ነው። ዝም ብለው ኢግኖርም ማድረግ ነው። ከቲክቶክ መውጣት መሳቀቅ፣ መታመም የነበረብኝ የአባቴን ፎቶ ይዘው መጥተው የሰደቡት ቀንና የኔ ማንነቴን ዘሬን አይደለችም ብሎ የነጠቁ ቀን ነበር። እኔ ማዘን የነበረብን ይህ ሰርጀሪ ምናምን ያለ ነገር ነው። ለብቶ የሴቶቹ ቅናት አለ ምናምን፣ ወንዶቹ ደግሞ ቦታ አልሰጣቸውም ኢግኖር ማድረጋቸው ምናምን፣ ያያ ይሳደባሉ። ይህ መበሻሸቅ ያለ ነገር ነው። ዘርሽን ማንነቴን እኮ ነው። ገብርኤል ማንነት የሚባል ነገር አላለ። ዲቦራ ማንነቴን እኮ ነጥቀዋል። እ አማራ አይደለችም ብለዋል። አባቴ ለአይኔ የመሳሰለትን አባቴ ፎቶ አምጥተው እኮ በሶስት ሺ በአራት ሺ ሰው ማለት ዘቅዝቀው ሰድቧል። ከዛ በላይ ምንም ሄድ እኔ እኔ ግን ዝም ብለው ነው የሚለፉት እኮ ነው። ምድ ወሬው ለሁለት ሳምንት ነው ዘልፋል። ምናመንሽ አንቺ ግን፣ ቤታ አንድ ነገር የምነግርሽ በእኔ ልክ፣ ይኸውላችሁ እኔ ተሰድቤያለሁ። ከቪዲዮ ሰው ሁላ ሆኖ ብሎ ተረስቶብኝ አውቃል። ብዙ ነገር ተብዬ አውቃለሁ። ብላብላብላ አለ ያ ነገር ምን ይላል? ምን ያደርጋል? ምን ያደርጋል መሰላችሁ? ያ ነገር ጥንካሬ ነው የሚሰጣችሁ። በቃ ቲክታክ ላይ አለቀም ደቅቀም ምናለም ተብዳዳም ምንም አለም ምንም አለም በመጨረሻ ደረጃ ላይ ምንም እንደማይፈጠር ነው የምትረዱት። በቃ ምንም ነገር አይፈጠርም። ምንም ቲክታክ ላይ በቃ ምንም ቅያማ። አፉን ከፍታለች። ቤታነው ተለቡጠሻል አለችኝ፣ ባለፈው ማለት ነው። እሷ እንዲሁም ለእኔ ተናዳልኝ ነበር። የሆነ ሰው ሲናገር ቤታ፣ እዚህ ብቻ ስሙን አሁን እዚህ ጋር አንጠራውም። ትዝ አለ። በጣም እየሳኩ ነበር፣ የዛ ቀረ በጣም ማለት ነው። ምንም በቃ ይሄ ምንድን ነው የሚባለው? ይሄ የመሰማት ሞራል ነው የሚባለው ነገር በቃ ሎዝ አድርጌዋለሁ። ኢ ዶን ኖ ዌር አይ ሎዝ ዘት፣ በቃ ሎዝ አድርጌዋለሁ። ሶ ምንም አይመስለኝም። ቤታ ልሙ የምነግራት ኢግኖር አድርጊ ቤታ፣ አንቺ በቃ ይሄ ቤታ ጨዋታዋ ያምራት ጨዋታ ትችላለች። ምናምን ገብታ ጨዋታዋን ጌሟን ምናምን እንደገና ከፈለገች ደግሞ ለብቿ እንደዚህ ጨዋታዋን ዩቲዋ ላይ ከፈለገች ደግሞ ሄዳ ጨዋታዋን ምናምን ትጫዋ ሰው ቁጭም ነው የሚያት ቤታ። ሰው ሞድድ አላት ነው በዛ ነው መጣራት የለባቸው። እሱ እኮ ነው ማሪ ጨጓራቸውን ከያቃጠላቸው ኮጉራ በንቁ ሰውን ደግሞ አትውደዱኝ አይባልም። ባይዘውን እንገ እውነት አንድ ማምንበት ነገር አለ። ገንዘብ ሰርተሽ ታገኘዋለሽ፣ ታመጫዋለሽ። አሜሪካን ሀገር ቤት መኪና ቆርቆሮ የሞላ ነው። የሰውን ፍቅር ግን በምንም ልገዣችን እግዚአብሔር ነው ምልጅ ዲቦራ። የፈለገ ቤት መኪና ምን ልብስ ቡቱቱ ቢኖረሽ የሰውን ሰው ልጅ ወደ በቃ እንደመወደድ የሆነ ነገር መሰጠት አለብሽ የሆነ ነገር የሆነ ነገር መሰጠት አለብሽ። ላይክ እና ያንን ነገር ስለሌላቸው ነው የሚያብዱት። ዳይት ሰራለሁ ብዬ ራብ ስሜት ልሞት ነው፣ ግን ዳይት ማለት እኮ በራብ መሞት ማለት አይደለም። ፍቅር ፕሮቲን መብላት አለብሽ እንትን የሚያደርግሽን ነገር መብላት አለብሽ አት ሊስት ሰርቫይቭ ማድረግ አለብሽ ምናምን ዝም ብለሽ ዳይት ምናምን በባዶ ወድሽ ምናምን አንድ ዳቦ እየበላሽ ምናምን አይደለም። የኔ ፍቅር ይሄ ፕሮቲን የሆኑ ነገሮችን ፋት ያልበዛባቸውን ነገሮች ምናምን እየበላሽ ምናምን። እንግዲህ እኛ አምስት ይወስዳላል። እንግዲህ ው ለውጥ እያያችሁ ግን ነው እንግዲህ ከድፍድፍነታችን ወደ ልጥልጥ ደስ የሚለው ነገር ቪዲዮ አለኝ። ይሰቃሉ ከነቀኑ ከነበሩ

አለቃቸውም ለዚህ ማህበረሰብ ድራማ ድራማ ድራማ አይ ዶንት ኒድ ድራማ። እናት ድራማ ምልሽን እኮ ነው ምልሽ። እሺ እኔ ደግሞ እያልኩሽ ያለሁት ቲ ማሪ ለራስሽ ለራስሽ መቆም አለብሻል። ይሄ እኔ ባህሪ ነው እዚህ ጋር እናንተ እንድትወዱኝ ብዬ አላሟሙቅም

እኔ ከማስብላ ከጥሩ አንግል እናገራለሁ እንጂ እናንተ እንድታሽቃብጡልኝ እንድትወዱኝ፣ ምናምን ምናምን ብትወዱኝ ባትወዱኝ ትናንት የጠላችሁኝ ስንት ነገር ስትሉኝ የነበራችሁ ሰዎች ላሉ ዛሬ ተነሳችሁ ብዙ ነገር ብትናገሩ፣ አይዶንኬር ምንም አይመስለኝም። ገባችሁ? እኔ ምናገራት እሷን ከጓደኝነት አንጻር እንጂ ዋው ዲቦ ምናምን ዋው ምናምን ዲቦ እንዲህ ተናግራለች እንዲወዳታለን ምናምን እንድትሉ አለ አንድ ምንም

ባላወቃው ቀን ጸጥ እንበራለን። ተኩላ ይሄ ነገር እኮ ወይኔ ዋው ወይኔ ዋ ነው። እንደሱ አደረግ ቆይ እላታለሁ። ይሄ ንዴቱ ም ላይ ስቸኩል ቆይ ነው የምላት። ይሄ እንትኑ ላይ ስቸኩል ቆይ ነው የምላት። ቆይ እስኪ እኔ እንገምግም ነው የምላት። አረ ባናቱ ይተገል። እሱን እኮ ነው የምልሽ፣ ገባሽ? እሱን ነው የምልሽ ሰው እንዲወደኝ እዚህ ጋር አሁን ዋው እንዲያሽቃብጡልኝ ምናምን ቤታ ቤታን ገደር ውስጥ ቤታን ወዳት አለሁ። ገደር ውስጥ አልከታትም፣ እንድትጣላ ነውን ነገር አላቀባብልም፣ አላንሸክክም። ስዳሸክኩ እኮ ናቸው ቄት ገጥሞ እኮ ያየ ናቸው ላላላላ አላንሸክክም፣ አላሽቃብጥም፣ ወሬ ምናምን አላመጣላትም። ወሬ ደግሞ ሲመጣ እያጨበጨ እኮ አላጋግልም፣ አላጋግልም። ይሄ እኔ ባህሪ አይደለም። ያጋጋሉ በመጨረሻ ላይ ቄት ሲወጉ ነው ያየው። አላጋግልም፣ አላወሬ አላመጣም፣ አላጣላትም። በቃ ይሄ እኔ ባህሪ ነው። አላጣላትም

እንድትጣላ አልገፋፋትም። አእኔ ያው ለምሳሌ ማርያምን ነው የምላችሁ፣ በጣም የሚገረመኝ በውስጥ ለምሳሌ ከኔ ጋሙ ኦርደር እየተደረጉ ነው ዱባይ ድረስ እየሄዱ ገላቸውን አላለም ካሉ ከነ ሪከርድ አለኝ ዱባይ ድረስ ሄደው ነው ገላቸው የሚሸጡትኝ ምናምን ነገርን በኦርደር ፎቶ እየታየ ብለው ያሉ ሰዎች ዛሬ ገጥሞ በቃ አገር ምድሩ ሲሉ አይቻለኝ። ምንም እኮ እንትልኝ ግን ዲቦራ እንዳውም ብዙ ጊዜ ምን ትለኛለሽ? ወይኔ ሰው ሚስኪን ነው ምናምን ስል ማለት ነው። ቆይ ተረጋጊ፣ ቀድመሽ ሚስኪን ነው ምናምን አትበይ። ቆይ ሚስኪንም ጥሩም ለማለት መጀመሪያን ሰው ማየት አለብሽ ትለኛለች። ከዛ በኋላ ከሆነ ጊዜ በኋላ የሆነ ነገር ተፈጥሮ ሳይ ወይ ዲቦራ እንዲህ ብለሽኝ ነበር እላለሁ። እኔ ማለት ነው ወይ ደግሞ አሁን የሆነ ነገር ሳይ ልቦልከው እንደ ልቦልከው ወጥቼ ልሳለም ነው ቤታ ባላየለፊ ባላየለፊ ሰው እኮ ይታዘባል፣ ሰው ይመልስልሻል፣ ተይ ምናምን ትለኛል። ጨማ ምላክ ደግሞ እንደዚህ ከሰፋደቢ ምናምን ወይታልትና ጊዜ ቤታ ቀድሞ የጀመረ ነው። ቀድሞ የተናገረው ጥፋተኛ ነው። ቲክቶክ ላይ ቀድመሽ አፍሽን እዚህ ጋር ካላቀሽ ጥፋተኛ ነሽ። ቀድመሽ ስም ከጠራሽ ጥፋተኛ ነሽ። እዚህ ቲክቶክ ላይ ማህበረሰቡ እንደዛ ነው የሚወስነው። እኔ ነገር ዲቦራ እውነተኛ ነገር እያለሽ አይደለ? ዲቦራ ላይ እንደኛ እያለሽ ማርያም መስበክሽ እዚህ ጋር ስም አንስተሽ ብዙ ነገር ቤታ ስንት ነገር የሚሆንላቸው እንቅልፋችንን ማተን ስንት ነገር የሚሆንላቸው አይተናል። እፍ ለፊታችን እግዚአብሔር ምስክር አይተናል። እግዚአብሔር ግን ቤታ እኔ ምን አልኩሽ ባለፈው ተይ ቤታ ፀጥ በይ። እግዚአብሔር እኮ ሊፈርዳል እንቅልፋችንን አተን ብዙ ነገር ሆነን ለሚሰጠን መልስ እግዚአብሔር ይፈርዳል ያልኳት መሳደብም አያስፈልግም መናገርም አያስፈልግም። መሳደብ እኮ ይሄ በቃ ጭንቅላት እኮ ነው በቃ ማደደብ መሳደብ ማንም እኔ የምሳደበው ስድብ ካፌ የሚወጣው ስድብ ማለት ነው እግዚአብሔርን ቤታ ትሳደቡ ነው እንዳት፣ እኔ በጣም እሳደባለሁ እናገራለሁ፣ ግን ጥቅም ይድሎ። ለምን ጥቅም እኔ ቤታን እዚህ ጋር አምጥቼ ወሬ እያቀሳሰኩ ቤታን ከሰው ሁላ ጋር ባባለት የምጠቅመው። አሁን ቤታ የሆነ ሰው ላይ ተናዳ እዚህ ጋር ስታወራ እሳት እንጨት እየሰደድኩኝ፣ ከዛ በኋላ ቂጧለ ጋላት ማለት ነው ከጀርባ ኖ። ቤታ እኮ እሷ ተናዳን እያጋጋልኩ እዚህ ጋር ነገሮችን አጋግዬ እሷን አጣልቼ ከዛ በኋላ ቂጧ ነ ከጀርቧ አለ ይሄ ነው የሚሆነው። ብዙ ጊዜ የምናየ አላጣላትም፣ አላጋግልም። መናገር ማውራት ያለብን እና እሷ ውስጥ እናሆናለን ል ቤታ፣ ይሄ አይሆንም፣ ይሄ ይሆናል። እሷም ትለኛለች ይ ምላ እና እንደዛ ነው አላሽቃ። ይኸውላችሁ ወሬ እንደ ሳጋግል የምትወዱኝ ሰዎች ይሄን ብሉ ነው የምላችሁ። አትውደዱኝ፣ አታክብሩ። ወሬ አላጋግልም፣ አላጣላትም። ቤታ መቼም አላጣላትም፣ መቼም ማለት ነው ነው ስናገር፣ በመሀል የሚገባ ሰው አሉ ብዙ ጊዜ ዝም ነው ብለው በቃ ዝም ነው ብለው በቃ ነገሮችን ዝም በማለት ነገሮችን ለማቀዝቀዝ ነው እንጂ የምሞክረው ለማቀዝቀዝ ነው እንጂ የምሞክረው ነገሮችን እንትን እሳት እንጨት እየሰደድኩኝ ኩ ለማጋጋል አልሞክርም፣ አላደግኩበትም፣ ተፈጥሮይም አይደለም። እኔ በጣም ነው የምወድሽ በጣም ነው የማከብረው። እኔ እኔ ደግሞ ዲቦራ ነኝ። ቆይ ቆይ ቆይ እንገራችሁ ማለት ነው። እኔ ዲቦራን ይውላችሁ፣ እንገራችሁ። መጀመሪያም እስኪ ዛሬ ቁም ነገር እናውራ፣ ቁም ነገር እናውራ። ስልኬ ሳይዘጋ ይውላችሁ፣ እንገራችሁ። ዲቦራን መጀመሪያ ሳላቃት በፊት ከዛ ሰዎች በሚነግሩኝ ሰዎች በሚነግሩኝ ባህሪዋ በቃ የሳልኳት ዲቦራ ማለት ምን አይነት ሰውናት? መጥፎ ሰውናት? ምናምን። ኢቨን ራሱ ማለት ነው ዛሬ እኮ ከዲቦራ ጋር አወራው ስለ ኧረ፣ ተጠንቀቂ ሪከርድ ታደረግሻለች እሷ አንድ በአንድ ነው ቃላቶችሽን ሪከርድ የምታደርገው ተጠንቀቂ፣ ምናምን ብለው እግዚአብሔር። ዲቦራ በቃ ዲቦራን የሳልኳት መጥፎ መጥፎ ሴት፣ ቅናተኛ ምቀኛ ሴት አድርጌን የሳልኳት ምክንያቱም ዲቦራ ዛሬ የሆነ ፀጉር ገዝቼ ነበረ። ያንን ዲቦራ ቀይ ፀጉር ገዝቻለኝ፣ ከኔ ቀንታ ገዛች። እንደዚህ እንዴት ነው መገምታት መጥፎ ሴት አድርጌ አላቃትም ነበር ማለት ነው። ከዛ አንድ ቀን አንድ ቀን የሆነ ዲቦራ እና እኔ በስልክ አወራን ና ከዛ የሆነ ወሬ ነገር ኳት ነ እንጂ የሆነ ወሬ አይደለም የሆነ ነገር ተፈጥሮ ዲቦራ በዛ በዛ ሰው በኪ ከዛ ከዛ በዛ ሰው ከዛ አንቺ ግን የሆነ ሰው ያማሻል አልኳት፣ ያማሻል። አንቺ ግን ያን ሰው አታሚውም፣ ዲቦራ ያልኳት። ያን ሰው አታሚውም፣ አንቺ ግን በጣም ነው የምትታሚው ምናምን ያ ሰው ግን አንቺ ደግሞ ያን ሰው አታሚውም፣ ስለ አንቺ መጥፎ ነው የሚወራው፣ አንቺ ደግሞ ስለዛ ሰው ጥሩ ነው የምታወሪው አልኳትኝ። ቢቀዝ ለራሳችሁ ትደነግጣላችሁ። ምክንያቱም ዲቦራ ለዛ ሰው ጥሩ ጥሩ ነው የምታወራው በቃ በቃ እንደ ጻድቅ ነው ያን ሰው የምታየው። ያ ሰው ደግሞ ዲቦራን ባለጌ እንደሆነች፣ መጥፎ እንደሆነች ምናምን ምን አይነት ሴት እንደሆነች አውሪ አድርጎን ይሳለልን ማለት ነው ከዛ ኦኬ አልኩኝ። እና እኔ እግዚአብሔር ፈራው ማለት ነው። ፈጣሪ ሆይ አምቻታለሁ በትክክል አላቃትም፣ ግን አምቻታለሁ። እዛ በኋላ በቃ ለምን አልነግራትም? ይቅርታ ለምን አልጠይቃትም? እንዲ እግዚአብሔር ይቆጣል አልኩና ይወልድ ይወራ እኔ አምቼሻለሁ አልኳት። ገጻ ይቅርታ አድርግልኝ፣ ይቅርታ ይን ተቀበይ፣ እኔ አምቼሻለሁ። ግን አልኳት፣ ያ ሰው እኮ እንደዚህ ያማሻል፣ አንቺ እኮ ግን ስለዛ ሰው ጥሩ ነሽ፣ ለምንድን ነሽ ስላት ከዛ ምን ትለኛለች፣ አንቺ እዚህ ሰው ነው የሚታየሽ? እስኪ ዛኛውን ሰው የሰራሽን ጉድ ወቂ የሰራሽን ጉድ ወቂ ትለኛለች። ሌላ ሶስተኛ ሰው ማለት ነው። ያ ሰው እኮ ስለአንቺ ያወራል ከጀርባሽ። አንቺ አምሻ እንዲዛ ሰው ላይ ችግር አለብሽ እንዴ? ለምንድን ይህን ሰው የሚያማሸን ሰው ማታዩ አይንሽ የማይገለጠው እላታለሁ። በቃ በአጭሩ ምን አለፋችሁ ማምላክን ዲቦራ ለዛ ሰው ነው ምላችሁ፣ የቂጧዋ ገመድ እስኪወጠር ድረስ ነው በቃ የምትከራከረው የምትቆምለት። እኔ ደሞ ያን ሰው ደግሞ ለዲቦራ ያለውን አመለካከት ቃል በዛ እና ኤኒዌይስ፣ ብቻም ብቻ በአጭሩ ምላቸው፣ አሁን ዲቦራ የሆነ ሰው ከወደደች የሆነ ጭፍና አድርጋ ነው ድርቅ አድርጋ ነው የምትወዱ። እኔ እንዲሁም ሰው ተወጃች ስላላቸው የስራ ድርቅ አድርጋ ነው የምትከራከረው የምትወደው የምትወደው። እና አሁን ቁጭ ብዬ ሳስበው ሳስበው ቁጭ ብላችሁ ቆይ ይወጣል ቁጭ ብላችሁ ሳስበው ያ ሰው ግን ለምንድን ነው ዲቦራን በዚህ ልክ የጣላት ብዬ ጥያቄ ሆንብኛል። እኔ አሁን ለምሳሌ ዲቦራ አንድ ቀን ስለ ኪዱ መጥፎ አውርቼ እልሻለሁ ስለ በዛ በምናራ የተጣላውት ምናምታይ

የቀሩ ቴክስቶች ነበሩ ማለት ነው፣ እኔ ጋ ያልጠፉ እነሱ ጋር መጥፎ ይሆን አቅም። ከዛ ስክሪንሻት ስክሪንሻት አድርጌ ቤታናት ስለአንቺ መጥፎ የምትልከው ቤታናት እንደዚህ የምታርገው ሲባል ስክሪንሻት አድርጌ ለዲቦራ ላኩላት። ከዛ ለዲቦራ ላኩላት እና በአጭሩ ላቸው የፈለግኩትኝ፣ ዲቦራ ካየዋት ሰው ከወደደች የት ሄደች፣ ሰው ከወደደች ካየዋት ከጀርባ ሄዳ ስትቦጭ አይቻተ። በጣም የምትከራከር ሰውናት እሱ እንዳለች ኖ ኖ እኔ የዲቦራን ነው እኮ የምነግራችሁ። ከጀርባው ራሱ ተቀጥቅጣ ታምታ ምናምን ነገር አይደለም ብላ አይኗን ጨፍና ነው የምትከራከሩ። አይኗን ጨፍና ዲቦራ አንዳንድ አንድ ራሱ የሆነ ነገር ይሁን ነገር ስነግርሽ ከየት አምጥቼ ነበር የምነግርሽ? ገብቶሻል አይደለ? እኔ አሁን አንቺን እወድሻለሁ አይደለ? አሁን አንቺ ጓደኛ ያለሽ ቤታ ጓደኛ ያለሽ አባቴ ሙት ነው የምልሽ፣ ጓደኛዬ እኮ ቤታዮ እንዲህ እንዲህ እንዲህ ብላ እያማችሽ ነው ብለውኝ እንደዚህ ቢነግሩኝ አልሰማም። እስቲ ቤት ታዩ ያማችኝን አሳዩኝ፣ ነው የምለው ካየሁ አምናለሁ። መቼስ እንትን አይደለሁም ዕውር አይደለሁም። ካየሁ ነው የማምነው። አላየሽም እ ያን ጊዜም እኮ ሳይ እኮ ነው የቆረጠልኝ እኮ ታውቂያለሽ። የቆረጠልኝና እንደዛ በዛ መጠን እንትን ያልኩት እዛ ሰው ላይ ታውቂያለሽ። እንጂ ምን ያህል እንደምወልድ ታውቂያለሽ እኮ እኮ አልኩሽ እኮ ኢቨን ኢቨን ኢቨን ኢቨን ኢቨን ራሱም አለው ያ ያ የመጨረሻው ኤም ኤም ኤም ኤም የነገረሽ ወሬ ራሱ አይገርምሽም? ሕይወትሽን ለማስጠፋት እዛ እንደዛ በዛ ደረጃ በዛ ደረጃ እግዚአብሔር ምን አርገሽ እኔ አላቅም። እግዚአብሔር ላይ ከአንዳንድ የልብሽን ነገር ሲያይ የታሰበብሽ ይ ሴራ የሚታሰብብሽ ጉድጓድ የሚቆፈርልሽ እንትን የሚንጠምጠምብሽ ማለት ነው። እግዚአብሔር ግን ማለት ነው በጊዜው ያወጣሻል። እና ግን ይህ ምምና ላይክ እንደዚህ እንደዚህ እንደዚህ እንደዚህ ስባለ አላመንኩም ነው ያለኩ። አላመንኩ ምንም። እኔ ከእሷ ጋር ችግር የለብኝም ነው ያልኩት። አለ ኢትስ ክሊር እግዚአብሔር አለ። ቤታ ሰው እኮ ቢነሳብሽ እኮ እግዚአብሔር አለ። ገባሽ? ሰው በነፍስሽም ሊመጣብሽ ይችላል፣ በህይወትሽም ሊመጣብሽ ይችላል። እመቤቴን ነው የምልሽ። ይሄ የቲክቶክ የቀልድ እንትን እንዳጠብቂ አንዳንድ ሰው እመቤቴን ብትጠብቃ ረጅም ርቀት ሊጓዝ ይችላል። አንቺ ኮ መጓዝ ከብደሽ አይደለም እኮ ለዛውም ሚመች ቦታ ላይ ሆኖ ግን፣ ምን ዋጋ ምንም ጥቅም የለውም ብለሽ የምታስቢው ነገር አለ አይደል ቤታ? ምን ጥቅም ላይክ ምን ጥቅም ያን ሰው እኛ ማሳት ምስሩ እና ለቆጭ ብራቸው ስሜ የዚህ ማህበረሰብ እኮ ችግራችሁ ስም እየጠራን ሁኔታውን በደንብ ብናብራራላችሁ አትፋቱም፣ አትረሱም። የራሳቸውን ይወን ኑሩ፣ ረስተዋችኋል እኮ ገለመኔ ትላላችሁ እንጂ እኔ አይዊሽ በደንብ አድርጌ ከሀስ ከብ የነበረውን በድምፅ ማስረጃ፣ በቴክስት ማስረጃ በጥንትን አድርጌ ባስረዳችሁ ደስ ይለኛል። ቲክቶክ ላይ ግን ምን ተረድቻለሁ መሰላችሁ? እውነትን ይዛችሁ መረጃ ይዛችሁ ቀድሞ መውጣት ሽንፈት ነው። በደንብ ዲቦራ ያልሽው ትክክል ነው። ያው ለምሳሌ ሁሉ ነገር እያለኝ ወጥቼ ስለ አንድ ሰው ባወራ ቀድሜ እኔ እኔ ነኝ የምወቀሰው። ገብቶች እናራቼ እኮ እየላኩ ነበር። እና አሁን ምን እናራቼ ናቸው ማናቸው ናቸው? ናስኪ ቆይ ላ ማን ናቸው? ደስ ይላል። ላኪ ቆይ ምለውን ነገር ለመናቸው አንቺ ነዋይ ዘፋኙ ሞተ ምትሉት ያማችኋል እንዴ እናንተ ደደቦች። እና ቤታ ፎር ላይፍ ትላላችሁ። ወዳችኋለሁ ቤታዬ። ልትተኛ ነው ሴትዮ እየነገርኩሽ ለወጣን አላልሽም እንዴ ፕሮግራም አለኝ ለማን ነው እንደ ሙንድ ተሞሽረሽ የተቀመጠችው እሺ እንዴ ለማን ነው ታዲያ እንደ ተሞሽረሽ በኩል

የቆሻሻ ነገር የጸዳን ነገር ሲይዘው ያው የጸዳውን ነገር በቆሻሻ ነገሩ ያበላሸዋል። እባክሽ የእኔ ፍቅር ይሄ ንጹሕ ልብሽ ይሄ ለሰው የምታስቢው ቀናነት ልብሽ እንዳይቀየር። ተጣጣታቸው። ኧረ እግዚአብሔር አልጠጣችም፣ እንደ ተነጋግረናል፣ ዳይት እያደረጉ መጠጥ የለም። ተናእሺ ማ ፍቅር ደህና ነው። ጠጥታ አይደለም ቁም ነገር ቁም ነገር ስላወራኝ ነው። ምን ይሄ እኮ አዲስ ነገር እኮ አይደለም፣ በውስጥ እኮ የምትለውን ነገር እኮ ነው ያለች። በውስጥ ማርያምን እንዲህ ነው የምትለኝ ሁሌ ከኔ ጋር በዚህ የምንጨቃጨቀው። ነገ እግዚአብሔር ገይስ ሁሌ እንዲህ ነው የምትለው ከኔ ጋር የምትጨቃጨቀው በዚህ ጉዳይ ነው። በእንደዚህ ጉዳይ ነው ከኔ ጋር የምትጨቃጨቀው።